የተመሰገነ ይሁን ክቡር አባታችን መልአከ ገነት መምህር ካሳሁን ጌታሁን የዚህ ታላቅና ታሪካዊ ቤተ ክርስቲያን ቤተ መቅደስ ዋና አስተዳዳሪና የዚህ ቅዱስ ጠባቂ ክቡራን የአስተዳደር ጽሕፈት ቤት አገልጋዮች አባቶቻችን፣ ወንድሞቻችን በየማይረጋችሁ መምህራን ወንጌል፣ ውሉደ ያሬድ ሊቃውንት ቤተ ክርስቲያን፣ አበው ካህናት፣ ላይካ መንስቴ ወንድሞች፣ ዲያቆናት በዚህ በቅድስናው ስፍራ እግዚአብሔር ያመላካችሁን ስም አጠራሩን ለማክበር መለኮታዊ ሀሳቡን ዘላለማዊ ቃሉን ለመስማት ከጻድቁ አባታችን ከአቡነ ተክለ ሃይማኖት ረድኤትና በረከት ሽታችሁ በሩቅ ከቀኑም የተገኛችሁ ኦርቶዶክሳውያን እግዚአብሔር ልጆች፣ እግዚአብሔር ፍጹም የሰላምታ ቃል እንደምን ከረማችሁ። በዙሪያውም ያላችሁ ይሄ ድምፅ የሚሰማችሁ በርቀትም በቅርበትም ያላችሁ ሁላችሁ እግዚአብሔር ይመስገን ብሎ እንደምን አደራችሁ፣ እንደምን አደራችሁ፣ እንደምን አረፍዳችሁ። አሜን እግዚአብሔር ይመስገን ብለን ስሙን ልንጠራ አስፈሪውን የጨለማውን ግርማ አሳልፎ፣ በብርሃኑ ጸዳል ጎብኝቶ፣ እግሮቻችንን ወደ ሰላም መንገድ ያቀና፣ አንደበታችንን ለምስጋና ያዘጋጀ፣ ከዘላለማዊው በረከት ሊያሳትፈን በቅድስና ስፍራ ይሰበሰበን የቅዱሳን አምላክ ልዑለ ባህሪ አምላካችን እግዚአብሔር ስሙ ከዘላለም እስከ ዘላለም በፍጥረት ሁሉ አንደበት የከበረና የተመሰገነ ይሆን። እናታችን አማላጃችን፣ መልካሙን ዘመን ያየንባት ተስፋችን፣ የኃጢአትን ባሕር ከፍለን የተሻገርንባት ድልድያችን፣ ስለማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን፣ ማምላክ ወላዲተ አምላክ ቅድስተ ቅዱሳን ንጽ የተምጽዋን ድንግል ማርያም እናታችን ምስጋና ይብረሳት። በዚህ ቀን ታስበው ተዘክረው የሚሆኑ የቅዱሳን አባቶቻችን በረከታቸው፣ የቅዱሳት እናቶቻችን ረድኤታቸው ከሁላችን ጋር ይሆን። እግዚአብሔር እንደ ረዳን እንደ ፈቀደልን መጠን አጠር ላለ ደቂቃ የእግዚአብሔር አምላካችንን ዘላለማዊ ቃሉን መለኮታዊ ሀሳቡን እንሰማለን። መጽሐፍ ልጆች ሆይ ትምህርት ዬን ስሙ፣ ጠቢባንም ሁኑ ችላም አትበሉ። እለት እለት በደጄ በግቢያ የሚተጋ ይንጅንን ምኅረት የሚጠብቅ የሚረግጥ እርሱ ምስጉን ነው። እኔን ያገኘ ሕይወትን ያገኛል። እኔን ያጣ ራሱን ይጐዳል። የሚጠሉኝም ሁሉ ሞትን ይወዳሉ ይለናል። እግዚአብሔርን ሲናገረን በማስተዋል እንድንሰማው አምላካችን እግዚአብሔር ፋታው የልቦናችንን ጆሮ ይክፈትልን። በዚህ ሰዓት የሚያሳርፈን የሚያረጋጋን የሚያጽናን አምላካችን እግዚአብሔር ነው። ስለዚህ የእግዚአብሔር ልጆች እግዚአብሔር ሲናገረን፣ ሁላችንን በማስተዋል እንድንሰማ አደራ እያልን ለዛሬ እግዚአብሔር በረዳን መጠን የምንነጋገርበት የትምህርታችን ርዕስ የሆነው በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ የገሃነም ደጆች አይችሏትም በሚለው ይሆናል። እስኪ ይህንን ቃል ሁላችንም ድምፃችንን ከፍ አድርገን እንመሰክራለን። የገሃነም ደጆች አይችሏትም። ወንጌላዊ ቅዱስ ማቴዎስ እንደዘገበልን። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ የምናገኘው የእግዚአብሔር አምላካችን ዘላለማዊ ቃሉ ነው። ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት፣ በጠባብ ደረት በዚህ ምድር ተገልጦ ሲመላለስ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት እየፈወሰ ሰዎች ሁሉ መካከል እየተበላለሰ ሲያስተምር